ማነ ስምሽ? ተምር ኦኬ። የት አካባቢ ልጅ ነሽ? ደሴ። ወደ ወግድ ሲባል ሰማል ኢሎ ጃማ ወደ መካነ ሰላም እንትንሽ። ደስ ይላል አነጋገርሽ ደስ ኦልሬዲ አሁን ሰባት ዓመት ነው ሰባት ዓመት እዛው ሳውዲ እዛው አንድ ቤት ለዛው እና ወደ ሀገር ቤት መግባት አልፈለግሽም ልገባ አስብና እዛ ደግሞ የምኖርበትን ሳስበው አትግቢ አትግቢ ለኛ ወይኔ እናት እና ሰው ሀገር ላይ ብዙ መቆየት ገና ልጅ ነሽ። ለነገሩ 26 26 ነሽ። አሁንማ ማግባት አለብሻ። ሄደሽ ሀገር ቤት አግብተሽ የራስሽን ቢዝነስ ሰርተሽ ምናምን አረብ። አይ ስናገባቸው ደግሞ ባጃጅ ምናምን ካልገዛች ይላሉ። ባጃጅ ስንገዛ ደግሞ ሌላ ሰው ተማሪ እያገቡ አይ፣ ምትረጂውንማ ወንድማ አታግቢ። ምትረጂው ወንድ ወንድ ተረርቶ አይገባም። ወንድ ረርተሽ ረጅ ነው እንጂ የሚረጅ ወንድማ፣ ረድተሹ እንዳታገቢ ረድተሹ አታግቢው ወንድ ረድተሹ ማግባት የለብሽ ወንድ በራሱ እሺ። በፊት በቃ ማለት እዚህ ሆነን አብረን ተምረን ነበርና እንተዋወቃለን። እሺ፣ ከዛ ዚህ ሆነን በተሰብ አስተዋወቀን ሚካፍር በቤተሰብ እ ከዛ ምን ልበል እዚህ ሁኜ ያው ባጃጅ ቦር ቦር ነው ይጫት መጽሐሚያ ተምንጠይቀኝ አንዱዬ አጠቃላይ ባጃጇን ገዛሁለት። ከዛ ባጃጇን ተገዛሁለት በኋላ ላርቲ ያለ ስለምን በለው ያነሳል በቃ በዛው ይዞላሻል። አግብቶ ነው አሉ ብሎ ባጃጅ አገባ። ለዛ ነው ምን ወንድ ልጅ ኮስታራ ልትሆኚበት ይገባል። እንደገና ደሞ የስራ ሰው መሆን አለበት። ራሱን ነው ወንድ ልጅ ገንዘብ አይሰጠውም ለምን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 አይኑ ነው የሚያየው። አይኑ አይቶ አንቺ እዛ ነው ያለሽው። አንቺ ብር ልከሽለታል። የሚያየውን ነገር መንካት ይፈልጋል። አይ እንደዚህ በፊት አብረሽ ስለምንታወቅ በአካል ከኔ ሌላ የሚያይ አይመስለኝም። በቃ ሲያሞግሰኝ የኔ ኮከብ፣ የኔ ጨረቃ በቃ ምን ልበል ያልተጠሩ የሉኝ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 ጠባሽ ስለዚህ፣ የለፋሽበትን ነገር ደግሞ ይለወጣል ብለሽ አትስጭ። ጠባሽ ወንድ ልጅ እኔ ሴቶች መክረ ቶሎ አልጋ ላይ መተኛት የለባትም። ለወንድ ቶሎ አልጋ ያለ መሮጥ የለባትም። ቶሎ ብላ ይጠላኛል ይተውኛል ብለው ራሷን አሳልፋ መስጠት የለባትም። ከቷ ይተው አንተኛንም ምን ይተናናቀ እንደ ፊውቸር ነው የምልሽ፣ ለወደፊቱም ነው የምልሽ። ይኸውልሽ የምትቀርቢው ሰው ትዳር ከሆነ አብረሽው ልጆች መመስረት የምትፈልጊ ከሆነ ቤተሰብ መመስረት የምትፈልጊ ከሆነ ማቆም ያለብሽ ከሱ ጋር ቶሎ ወደ አልጋን የሚጠይቀው ወንድ በቃ አን አውቀሽ ነው። ሌላ ሰው ተወጃለሽ፣ ይጣላሻል ምናምን። የሚያከብረው ደግሞ ያልተኛችለትን ወንድ ነው። የተኛችለትን ወንድ አያከብረው።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 ተፈጥሮ ነው እሱ። ግን ኮንትሮል ማድረግ እንደገና ደግሞ አብረን ነው ማደግ ያለበት። ስለ ህይወት እንዲህ ስሪ እንዲህ ተለወጪ፣ እንደዚህ አርጊ፣ ይሄን አርጊ፣ ይሄን አርጊ፣ ይሄን ሁኚ ምናምን የሚልሽ መሆን አለበት። ገባሻል? አንቺ የምትለወጪበትን ነገር ነው እንጂ የሚነግርሽ ከአንቺ መውሰድና ከአንቺ ጋር ስለንትን ማለት ነው። ሊጣላች ይችላል። ለምን እንደዚህ ለምን እንደዚህ አልሽ ለምን እንደዚህ ወደፊት አሁን የምትይዥው ጓደኛ እንደዛ ነው መሆን ያለበት ምንድነው የሚያስበው ንግግሩ ላይ ማወቅ አለብሽ። ቤተሰቡን ማየት ምን አይነት ቤተሰብ ውስጥ ነው ያደገው። አንድ ሺ አምስት መቶ በወር ስለዚህ በአመት ማለት አስራ ስምንት ሺ ሪያል ማለት ነው። አስራ ስምንት ሺህ ሪያል በአመት አለሽ ማለት ነው። ከዛ ስንት አመት ኖርሽ? ሰባት አመት ሰባት ስናደርገው መቶ ሀያ ስድስት ሺ ሪያል ማለት ነው እስካሁን የተከፈለሽ ያው። ከዛ የቤት ኪራይ የለብሽም። የእረፍት መውጫ ነው እንጂ የእረፍት መውጫ ነው እንጂ እንትና። ስለዚህ አሁን የምግብ ወጪ አታወጪም፣ እነሱ ጋር ስለምትኖርም የምግብ አላወጣም። ስለዚህ የቤትም እንደዚህ ምንድን ነው ኢጃዛ ነው የሚባሉት? ጀናዛ ነው ኢጃዛ ነው የሚባሉት። ኢጃዛ ለመውጣት የሆነ በግሩፕ ነው የምትከፍሉታል። አሁን 126 ሺህ ሪያል በኢትዮጵያ ስንት ነው? አሁን ሪያል ስንት ነው? አንዱ ሪያል ስንት ነው በኢትዮጵያ የሚመነዘረው? ሀያ ምናምን ብር፣ ሰላሳ ምናምን ብር ለኔ ጋር ስንት ነው? የ አርባ ሁለት ብር ኦኬ። አርባ ሁለት ብር በአርባ ሁለት ብር ነው አሉ። ኦኬ። አርባ አርባ ሰባት እሺ፣ አርባ ሰባት አሉኝ። አምስት ሚሊዮን ዘጠኝ መቶ ሀያ ሁለት ሺህ ብር የኢትዮጵያ ተከፍሎሻል እስካሁን በሰባት አመት ሰርተሽ ማለት ነው አሁን ከዚህ ላይ ለመሰለሽ ሁ ለመሰለሽ አምስት ሚሊዮን ዘጠኝ መቶ ሀያ ሁለት ብር ከፍለውሻል። ከአምስት ሚሊዮኑ ብር ላይ ለቤተሰብ በዚህ አምስት ዓመት ውስጥ አንድ ሚሊዮን ዘጠኝ መቶውን አንሺለት። ገባሽ ስንት ሆንሽ? አራት ሚሊዮን ሀያ ሁለት ሺህ አለሽ ማለት ነው። አራት ሚሊዮን ብታስቀምጪ አሁን አገር ቤት ብትገቢ ይህንን አራት ሚሊዮን ምን ታደርገዋለሽ? ካፌ ትከፍቻለሽ። አሁን መንግስት ጫረታ እያወጣ ነው ለነገሮች ነው፣ ካፌዎች ምናምን ጫረታ እያወጣ ነው እየሰራ እየሰራ ጫረታ ትጫረቻለሽ። ከዛ በኋላ ተጫርተሽ ትወስጃለሽ፣ ብሩን ይዘሻላል፣ ካፌሽን ትከፍቻለሽ። ከዛ በወር ቢያንስ ሶስት መቶሽም አራት መቶሽም አገርሽ ላይ ቆጭ ብለሽ ካፌሽን እየሰራሽ ሜክ ማድረግ ትቻለሽ። አሁን እነዚህ በየቦታው እየተገነቡ የተገነቡ አራት ሚሊዮን አለሽ ማለት ነው። ግን አሁን አንቺ ስንት ብር አለሽ ብንል፣ አሮ ነው የቀጣዩ ወር ብቻ ወይ ደግሞ የሁለት ወር ምናምን ብቻ ነው ሴቭ ላይ የምታደርጊ የምትችይው። ለዚህ ነው የምልሽ፣ አንቺ ሴቭ ብታደርጊ ገንዘብሽን ሴቭ ብታደርጊ፣ ለቤተሰብም ሰተሽ አንድ ሚሊዮን ዘጠኝ መቶ ሺህ ለቤተሰብ ሰተሽ አራት ሚሊዮን ብር እጅሽ ላይ ቢኖር እስካሁን፣ አየሽ፣ አንደኛ ገንዘብ አለሽ በቃኝ ብለሽ በኮንፊደንስ ነው ተነስተሽ ወደ ሀገርሽ ምትገቢ፣ ለምን ብር አለሽ። ገባሽ። አሁን ወጣትነት ብዙ ነገር ያስመልጣል። ልብስ ምናምን ግዢ ይልሻል። ጓደኞች ይበዛሉ። ጓደኛ መጠንቀቅ አለብሽ። ዝም ብሎ ብርም ይበትን ጓደኛ ካለሽ አያስፈልግ